ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 27 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጋሸና ግንባር ከባድ ትንቅንቅ የታየበት ውጊያ ሲካሄድ የተማረከው የአገዛዙ ኮረኔል ደግሞ የብልጽግናን ገመናን አጋልጧል። ዝርዝር ግንባር መረጃዎችን ይዘናል። እንግሊዝ በብልጽግናና በኤርትራ መንግስት መካከል ድርድር እንዲካሄድ ሳውዲ አረቢያን በመያዝ ግፊት እያደረገች ነው ተብሏል። በአወል አርባ የሚመራው የአፋር ክልል መንግስት ህወሃት ወሰን ተሻግሮ ጥቃት ፈጽሞብኛል ሲል መግለጫ አውጥተዋል። ግብጽና አሜሪካ በአባይ ውሃና በአፍሪካ ቀንድ ጉዳይ በካይሮ ምክክር አድርገዋል። የሜክሲኮ ፕሬዚዳንት ክላውዲያ ሽምቧም በህዝባዊ መርሃ ግብር ላይ ጉንተላ ያደረሰባቸው ግለሰብ ላይ ክስ ሊመሰርቱ መሆኑን ተናግረዋል። ውድ አድማጭ ተመልካቾቻችን፣ አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎችን ደርሷችሁ ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጋሸና ግንባር ከባድ ትንቅንቅ የታየበት ውጊያ ሲካሄድ የተማረከው የአገዛዙ ኮረኔል ደግሞ የብልጽግናን ገመና አጋልጧል። በአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ የመቶ ዘጠነኛ ኮር የዘጠና ዘጠነኛ ክፍለ ጦር ምስረታ መጠናቀቁ ተገልጿል። በአፋብሀ ቴዎድሮስ እዝ የመልሶ ማደራጀትና የመዋቅር ማሻሻል ተግባራት መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ይገኝበታል። ክፍለ ጦሩ በአምስት ሻለቃ የተዋቀረ ሲሆን ለቀጣይ የህልውና ትግል ዝግጁ መሆናቸውን የክፍለ ጦሩ የሻለቃ አመራሮችና አባላት አረጋግጠዋል የክፍለ ጦር መልሶ ማደራጀት ስራው በሻለቃ ዝናቡ ልንገረው እና በአርበኛ ስሜነ ሙላቱ አስተባባሪነት ተጠናቋል በተመሳሳይ አገዛዙ ነገ አርብ ማለትም ጥቅምት 28 2018 ዓ ም በባህር ዳር ሙሉ ትምህርት ቤቶችን ዘግቶ መምህራንና ሰራተኞች ላይ የተለመደ ፕሮፓጋንዳውን ሊነዛ የስብሰባ ዝግጅቱን ጨርሶ ተፈጻሚ እንዲደረግ ለትምህርት ቤት አመራሮች ትዕዛዝ የሰጠ ሲሆን በሱፐርቫይዘሮች አማካኝነትም መልእክት ተላልፏል ይበንድ እንዳለ በጋሸና ዙሪያ የደጋው መብረቅ ኮር ከየክፍለ ጦሮቹ በተውጣጡ ሻለቆች አገዛዙን ስቦ በማስገባትና ሙትና ቁስለኛ በማድረግ ታላቅ ድል አስመዝግበዋል። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ጥቅምት 262018 ዓ ም በተደረገው አውደውጊያ፣ በርካታ የአገዛዙ ሰራዊት ሙትና ቁስለኛ ሲሆኑ የሚሊሻና የፖሊስ አባላቶች በየግለሰብ ቤት እየተበተኑ የገቡና የተደበቁ ሲሆን ከተደበቁበት ጓዳ እየተመዘዙ በፋኖ ተይዘዋል። አውደውጊያው ከወትሮ በይዘቱ የተለየ ና በጋሸና ዙሪያ በብልጽግና ኃይል ላይ ጠንካራ እርምጃ የተወሰደበት ሲሆን ከዚህ ቀደም ነጻ የወጡ ቀጠናዎችን ከማጽናት ባለፈ ተጨማሪ ቦታዎችን መቆጣጠር ተችሏል። በወሎ ግንባር የተማረከው በሰሜን ምስራቅ እዝ አስራ ሁለተኛ ክፍለ ጦር ምክትል አዛዥ ሌተናል ኮሎኔል ዘሪሁን ማሙዬ አገዛዙ የቀረው ድሮን ብቻ ነው ብለዋል። የራሱን ህዝብ በድሮን እየጨፈጨፈ ተቋማትን በድሮን እያወደመ ነው ሲልም ብልጽግና የሚፈጽመውን ግፍ አጋልጧል። ያን ሰው ማንኛውም ህዝብ ዲሞክራሲ ነው ከተባለ የራሱ የሆነ ጥያቄ ያቀርብ፣ ጥያቄ በአግባቡ መመለስ አለበት። በድሮን የሚመለስ ጥያቄ ሊኖር አይችልም። ይህ ሰምቻ ነው ተኝቺ ሳንቃ ላይ ጤና ባለሙያዎች ተመጥተው፣ አንድ ጤና ባለሙያ ለማፍራት ምን ያህል ጊዜ እንደሚፈጅ እናንተ ታቁታላቸው። ይህ ዝንብዬ ለማድረግ ነገራቸዋል። ግን በአንድ ጀምር አንድ ሁለት ጤና ባለሙያ ሲሆን ሁለ ሶስት ጤና ባለሙያ ሲሆን ተመስገ ግን ተባሪያም ላይ ትምህርት ቤት ላይ ወደቀ፣ ትምህርት ቤት ላይ ወደቀ። ምንም ነገር የለም። ያው የተወሰነ ህብረተሰብ አግኝቷል። እሱ በድሮን መምታት እኛ ለቀ መስቀልም ነገር አለ። በድሮን ብጭራሽ አንተ ሀገር ዜጋ ላይ ድሮን መትጥል ከሆነ ተገቢ ነው ብያል። አምንም ተገቢ አይደለም። ስለዚህ የድሮን ጥቃቱ እንደተባለው ዝም ብሎ የአማራን ህዝብ ለማጥፋት የተመሳሳ አይነት ሀሳብ መስሎ ነው የሚታየኝ። ነው ይህ ተገቢ አይደለም፣ እና ቀይ መስቀልም ተናግረናል። እኛም ባለንበት አካባቢ ብዙ ማንዣበብ ነበር። እንደሁም እዚህ ደርሳለሁ ብዬ አላሰብኩም። እዚህ ደረጃ ላይ ደርሳለሁ ብዬ አላሰብኩም። እና ይሄ መንግስት የራሱን ህዝብ በደሮ መምታት፣ እንደኔ እንደኔ እኔ ብዙ ወታደራዊ እንትኖችን አውቃለሁ፣ ተገቢ አይደለም።

እንግሊዝ በብልጽግናና በኤርትራ መንግስት መካከል ድርድር እንዲካሄድ ሳውዲ አረቢያን በመያዝ ግፊት እያደረገች ነው ተባለ። የእንግሊዝ መንግስት ከባድ ፍጥጫ ውስጥ የገቡት ብልጽግናና ኤርትራ ንግግር እንዲጀምሩ ግፊት ማድረግ መጀመሩ ተዘግበዋል። የእንግሊዝ መንግስት ሁለቱ ኃይሎች ወደ ውይይት እንዲገቡ ጫና ማድረግ ጀምሯል የተባለው ብልጽግና እያሳያለውን የወደብና የባህር በር ብርቱ ፍላጎት ተከትሎ በብልጽግናና ኤርትራ መካከል የተፈጠረው ውጥረት እያየለ በመምጣቱ ነው የዲፕሎማቲክ ምንጮች ነገሩኝ ብሎ ዞብል ፖስት እንደዘገበ የሚገነባው ሳዑዲ አረቢያ በወቅታዊው የቀይ ባህር አጀንዳ ዙሪያ ሁለቱን ኃይሎች እንድታወያይ በእንግሊዝ በኩል ጥሪ ቀርቦላታል ተብሏል። የእንግሊዝ መንግስት ሳዑዲ አረቢያ ሁለቱን ቡድኖች እንድታቀራረብ ጥሪ ያቀረበው አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በፈረንጆቹ አቆጣጠር 2018 ዓ ም ኢትዮጵያንና ኤርትራን ወደ ሰላም በማምጣት ረገድ የነበራትን ተሞክሮ ከግምት ውስጥ በማስገባት መሆኑ ተጠቁመዋል። ከዚሁ ጋር ተያይዞ የሳውዲ አረቢያ መንግስት ለማወያየት ጥረት ማድረግ ጀምሮ እንደነበርና ሂደቱና ውጤቱ ይፋ ባይደረግም በብልጽግናና ኤርትራ መካከል ሁለት ጊዜ ውይይት ተደርጎ ያለ ስምምነት መለያየታቸውን መረጃዎቹ ይጠቁማሉ። የእንግሊዝ መንግስት ሁለቱ አገራት ንግግር እንዲ ጀምሩ ጫና ማድረግ ጀምሯል። ከመባሉ ጋር ተያይዞ አብይ አህመድ በስድስተኛው በህዝብ ተወካዮች ምክር ቤት ላይ የኢትዮጵያን የባህር በር ጥያቄ አስመልክቶ የዓለም አቀፉ ማህበረሰብ አሸማግሉን እያልን ነው ሲሉ መደመጣቸው አይዘነጋም። የኢትዮጵያ የባህር በርና ወደ ፍላጎት ወደ ጦርነት ሊያመራ እንደሚችል ጠቅላይ ሚኒስትሩ ራሳቸው ከህዝብ ተወካዮች ምክር ቤት ፊት ቀርበው መናገራቸው የሚታወስ ሲሆን፣ ሁኔታው ወትሮንም በጦርነትና ውጥረት ለሚታወቀው የአፍሪካ ቀንድ ሌላ ተጨማሪ ቀጠናዊ ትኩሳትን ይዞ መምጣቱ እየተስ ሲስተዋል ይገኛል። ይህንን ተከትሎ ለአፍሪካ ቀንድ ሰላምና መረጋጋት ሲባል ኢትዮጵያና ኤርትራ ንግግር እንዲያደርጉ የእንግሊዝ መንግስት ጫና በማድረግ ላይ ይገኛል ይላል ዘገባው። ይሁን እንጂ ለንግግር ጫና በመፍጠር ላይ ነው የተባለው የእንግሊዝ መንግስትም ሆነ ወደ ንግግር ግቡ የተባሉት ብልጽግናና የኤርትራ መንግስታት እስካሁን ድረስ በጉዳዩ ላይ ይፋዊ አስተያየት አልሰጡም። ሆኖም አሁን ላይ በብልጽግናና በኤርትራ መንግስት መካከል ያለው የሰላም እድል እጅግ የጠበበ ይመስላል። ሁለቱም አካላት ለጦርነት የሚያደርጉትን ዝግጅት ማ ጠናቀቃቸው እየተጠቆመ ሲሆን ብዙዎች በስጋትና በጭንቀት እየጠበቁ ያሉት ጦርነት የሚፈነዳበት ጊዜ ነው። ብልጽግናም ያለ ጦርነት መኖር አልችልም ምክንያት ባጣ የህዝቡ ስድል በሆነው የባህር በር አሳብቤ እዋጋለሁ በሚል አየሩን በፕሮፓጋንዳ ሞልቶታል። በአወል አርባ የሚመራው የአፋር ክልል መንግስት ህዋት ወሰን ተሻግሮ ጥቃት ፈጽሞብኛል ሲል መግለጫ ወጣ። የአፋር ክልል መንግስት በኮሚኒኬሽን ቢሮ በኩል ዛሬ ሌሊት ስድስት ሰዓት ባወጣው መግለጫ የህዋት ቡድን በዛሬው ዕለት በአፋር ክልል ወሰን ውስጥ በመግባት ስድስት መንደሮችን በጉልበት መቆጣጠር ንጹህንን በሞርተር እና በዙሃ ሶስት ደብድቧል ብሏል። ይህ የአፋር ክልል ወቀሳ በህዋት የሚሆን በትግራይ ኃይሎች በኩል የተሰጠው ምላሽ የለም። ክልሉ ቡድኑ የተለመደውን የሽብር ተግባሩን በግልጽ ጀምሯል ሲል ከሷል። የአፋር ክልል መንግስት ህዋት ከፈ ተባለው ጥቃት ንጹሀን ስለመጎዳታቸውም ይሁን ንብረት ስለመውደሙ ያለው ነገር የለም። ሆኖም መግለጫው በአፋር ክልል በዞን ሁለት በመጋሌ ወረዳ ተወንሳ ቀበሌ ዋራ እና ሚልክ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ አንድ ሰዓት አካባቢ በንጹሀን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ ከፍቷል ሲል ነው የወነጀለው። ይህንን ህዋት ከፍቶታል ያለውን ጥቃትም የፕሪቶሪያን ውል መጣስ ሲል ገልጾታል። የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም የህዋት ቡድን ግን አሻፈረኝ በማለት ግጭቱን አስ ያስከትሏል ሲልም ይቀጥላል መግለጫው። ሆኖም የአወል አርባ መንግስት በብልጽግና የሚደገፈውንና ህዋትን ለመጣል ተቋቋምኩ የሚለውን የነፃ መሬት ታጣቂ ኃይል በክልሉ ውስጥ እንዲደራጅ መፍቀዱ ይታወቃል። ከዚህም ባለፈ ከቀናት በፊት ጄኔራል ታደሰ ወረደ ወደ ወጀራት አቅራቢያ ሲንቀሳቀሱ ይህ በአፋር ያለው ቡድን ጥቃት ሰንዝሮ እንደነበር ተገልጿል። ከዛ በኋላም ቲዲኤፍ በሚል የሚጠራው የህወሃት ኃይል ምላሽ እንደሰጠና ከትናንት በስቲያ ጀምሮ ሁለቱ ኃይሎች ውጊ አድርገው እንደነበር የወጡ መረጃዎች አመልክተዋል። እናም የቲዲኤፍ ኃይሎች በትክክል በአፋር ጥቃት ፈጽመዋል ወይ? ጥቃት ከፈጸሙስ በአፋር ኃይሎች ላይ ነው ወይስ እነ አወል አርባ ባስጠጓቸውና ብልጽግና በሚያስታጥቃቸው የነፃ መሬት ታጣቂዎች ላይ ነው የሚለውን ከገለልተኛ አካል ማረጋገጥ አልተቻለም። በዚህ ጉዳይ ላይ ጽሁፍ ያሰፈሩት አቶ ጌታቸው ረዳ ጥቃቱን የከፈቱት ጀኔራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ እና ጀኔራል ፍሳ ኪዳኑ ፍሳ ማንጁስ ናቸው ሲሉ ሁነቱን ከሁለት ግለሰቦች ጋር ብቻ አገናኝተውታል። ጌታቸውም በተመሳሳይ የፕሪቶሪያ ስምምነት ተጥሷል ብለዋል። አብይ ከሳምንት በፊት በፓርላማ ቀርበው ፕሪቶሪያን የተዋዋል ነው ከጌታቸውና ና ከጻድቃን ጋር ነው ህዋት አያገባውን ብለው የውሉም መፍረስ ማረጋገጣቸው ይታወሳል። ሆኖም ትናንት አፋር ክልል ያወጣውን መግለጫ ተከትሎ በህዋት በኩል ብቻ ሳይሆን በአራት ኪሎ አገዛዝም ሆነ በሚዲያዎች በኩል ምንም የተባለ ነገር የለም። ይህንን የአፋር ክልል መግለጫ ያጋራ የመንግስት ሚዲያና ባለስልጣን አልታየም። የአወል አርባ መንግስት ግን ህወሃት ካልተቆጠበ እርምጃ እንወስዳለን ሲል በመግለጫው ግርጌ ላይ አስፍሯል። ግብጽና አሜሪካ በአባይ ውሃና በአፍሪካ ቀንድ ጉዳይ በካይሮ ምክክር አደረጉ። በዛሬው እለት በካይሮ ስትራቴጂክ ዲያሎግ ኦን አፍሪካ በሚል ርዕስ አሜሪካና ግብጽ ስብሰባ አድርገዋል። ስብሰባውን የመሩት የግብጽ የውጭ ጉዳይ ሚኒስትር በድር አብደላቲና የፕሬዚዳንት ትራምፕ የአፍሪካና መካከለኛው ምስራቅ ልዩ አማካሪ ማሳድ ብሎስ ናቸው። በስብሰባው ላይ የአሜሪካ አስተዳደርና ሀብት ሚኒስትር ምክትል ሚኒስትር የሆኑት ማይክል ሪጋስን ጨምሮ የአሜሪካ ባለስልጣናት ተሳትፈዋል። በስብሰባው ላይ በአጀንዳነት ከነበሩት ጉዳዮች መካከል የሱዳን፣ የሊቢያ፣ የሳህል የአፍሪካ ቀንድና የግብፅ የውሃ ዋስትና ማለትም የአባይ ውሃ ጉዳይ እንደሚገኙበት ተገልጸዋል። የግብፅ ውጭ ጉዳይ ሚኒስትሩ በእነዚህ አጀንዳዎች ላይ ሰፋ ያለ ማብራሪያ ለአሜሪካ ባለስልጣናት ያቀረቡ ሲሆን በተለይ ሱዳንን በሚመለከት ሀገራቸው ለሱዳን አንድነት፣ መረጋጋትና መንግስታዊ ተቋማት እውቅና እንደምትሰጥ አስታውቀዋል። የተኩስ አቁም እንዲደረግና ሰብአዊ እርዳ እርዳታ እንዲቀርብ እንዲሁም በሱዳን ውስጥ አጠቃላይ ፖለቲካዊ ሂደት እንዲጀመር ድጋፍ እንደምትሰጥ የጠቀሱት ሚኒስትሩ ለዚህም የተጀመረው የአራትዮሽ የሰላም ጥረት አካል መሆኗን አስረድተዋል። በቅርቡ በአልፋሽር የተፈጸመውን ግድያ አጥብቀው እንደሚያወግዙ ያስረዱት ሚኒስትሩ አጠቃላይ የአፍሪካ ቀንድን በተመለከተ ደግሞ ግብጽ አካባቢውን የማተራመስ ፖሊሲ የላትም ብለዋል። ይልቁኑ በቀጠናው ሰላም፣ ልማትና መረጋጋት እንዲሰፍት የበኩሏን ሚና እየተጫወተች እንደምትገኝ ጠቅሰው የሁሉም የቀጠናው አገራት የግዛት አንድነትና ሉዓላዊነት መከበር አለበት የሚል አቋም እንዳላትና ችግሮች በውይይትና ና በሰላማዊ መንገድ መፍታት እንዳለባቸው የምታምን መሆኑን ተናግረዋል። የአባይ ውሃን በተመለከተ ሲናገሩ ደግሞ የአባይ ወንዝ ለግብጽ የህልውና ጉዳይ ነው። ግብጽ ከሁሉም የአባይ ተፋሰስ ሀገራት ጋር በጋራ ጥቅም ላይ የተመሰረተ ትብብር ለማድረግ ፍቃደኛ ናት ያሉ ሲሆን ትብብሩም አለም አቀፍ ህግንና በተለይ አንዱ ሌላውን በማይጎዳ መልኩ መሆን እንዳለበት አስታውቀዋል። ኢትዮጵያ በምስራቃዊ አባይ ተፋሰስ ላይ ያደረገች ያለችው የተናጠል እርምጃ አለም አቀፍ ህግን የሚጣረስ ነው የሚሉት ሚኒስትሩ አገራቸው ይህንን አጥብቃ እንደምትቃወምም ለአሜሪካ ባለስልጣናት አስረድተዋቸዋል። ንግግራቸውን ሲቀጥሉም ግብጽ በኢትዮጵያ በኩል እየተከናወነ ያለውን ጉዳይ በቅርበት እየተከታተለችው ነው፣ የውሃ ዋስትናዋን ለማስከበርም በተመድ ቻርተር እና በአለም አቀፍ ህግ በሰፈረው መሰረት አስፈላጊውን እርምጃ ትወስዳለች በማለት ተናግረዋል። የፕሬዚዳንት ትራምፕ ከፍተኛ አማካሪው ማሳድ ብሎስ በበኩላቸው በግብጽና በአሜሪካ መካከል ትልቅ ግንኙነት መፈጠሩን አድንቀዋል። ግብጽ ለአፍሪካ ቀንድና መካከለኛው ምስራቅ ሰላምና መረጋጋት ወሳኝ ሚና እየተጫወተች መሆኑን ገልጸውም አሜሪካ ይህንን ሀሳብ እንደምትጋራ አስታውቀዋል። የሜክሲኮ ፕሬዝዳንት ክላውዲያ ሽምቧም በህዝባዊ መርሃ ግብር ላይ ጉንተላ ያደረሰባቸው ግለሰብ ላይ ክስ ሊመሰርቱ መሆኑን ተናገሩ። ማክሰኞ ዕለት ይፋ የሆነ በስልክ የተቀረጸ ተንቀሳቃሽ ምስል በሜክሲኮ ከተማ ብሔራዊ ቤተ መንግስት አቅራቢያ ባለ መንገድ ላይ ከደጋፊዎቻቸው ጋር ሲነጋገሩ ያሳያል። በምስሉ ላይ አንድ ወንድ ከኋላቸው ጠጋ በማለት አንገታቸው ስር ለመሳም ሲሞክርና ገላቸውም ገላቸውን በእጆቹ ሲነካ ታይቷል ፕሬዚዳንቷ በፍጥነት ሲንቀሳቀሱና የቡድናቸው አባል በመሀል ገብቶ ሁኔታው የረገበ ቢሆንም በድርጊቱ ተደናግጠዋል። ጥቃት አድራሹ በፖሊስ ቁጥጥር ስር ውሏል። አቤቱታ ታይም አላስገባ ከሆነ ሌሎች ሜክሲኮዊ ሴቶች ምን ይሆናሉ? ፕሬዚዳንታቸው ላይ እንደዚህ ካደረጉ በአገሪቱ ሁሉም ሴቶች ላይ ምን ሊፈጠር ይችላል? ሲሉ ፕሬዚዳንቷ ትናንት ረቡዕ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ክስ ለመመስረት የወሰንኩበት ምክንያት በሴትነት የገጠመኝ በመሆኑ ነው፣ የዚህ አገር ሴቶች የሚገጥማቸው ነው ያሉት ፕሬዚዳንቷ ከዚህ ቀደምም ፕሬዚዳንት ከመሆኔ በፊት ተማሪ እያለሁ ደርሶብኛል ብለዋል። ፕሬዚዳንት ክላውዲያ ሽምቧም በተጠርጣሪው ላይ ክስ ለመመስረት የወሰኑት ግለሰቡ በእውነቱ ላይ የነበሩ ሌሎች ሴቶች ላይም ትንኮሳ በመፈጸሙ መሆኑንም አክለው ተናግረዋል። የሴቶች መብት ቡድኖች ቡድኖችና የሴታዊት መብት አቀንቃኞች ፕሬዚዳንቷ ላይ የተፈጸመው ጥቃት በሜክሲኮ ማህበረሰብ ውስጥ መርዛማ ወንዳ ወንድነት ምን ያህል ስር የሰደደ መሆኑን ያሳያላሉ ሲሆን ባህሪው አንድ ወንድ ፕሬዚዳንቷ ሴት ብትሆንም የትኛዋንም ሴት በኃይል የማግኘት መብት አለኝ ብሎ ሲያምን ነው። በሜክሲኮ የሴቶች ግድያም ከፍተኛ ሲሆን ዘጠና ስምንት በመቶ የሚሆን ፆታዊ ጥቃት ግድያዎች ያለ ቅጣት እንደሚቀሩ ይገመታል። ፕሬዚዳንት ክላውዲያ ሽምቧም እጩ ሆነው ሲወዳደሩ ጉዳዩን ለመቀልበስ ቃል ቃል የገቡ ቢሆንም አስተዳደራቸው እስካሁን የሴቶችን ግድያ አይነት ከባድ ወንጀሎችን ለመቀነስ እምብዛም ማሻሻል አልቻለም። የፕሬዚዳንቷ የጥቃት ክስተት የመጣው በሜክሲኮ አካላዊ ደህንነትና በሰፊው የፖለቲከኞች ደህንነት የውይይት ርዕስ በሆነበት ጊዜ ነው። ፕሬዚዳንት ክላውዲያ ሽምቧም የተኳቸውን ፕሬዚዳንት አንድሬስ ማንኤል ሎፔዝ አብራዶን ፈለግ በመከተል ከደጋፊዎቻቸው ጋር ጎዳናዎችና በሁነቶች ላይ መደበኛና የቅርብ ግንኙነት አላቸው። እንቅስቃሴያቸው አልፎ አልፎ የደህንነት ችግር የገጠመው ቢሆንም ረቡዕ ዕለት በሰጡት መግለጫ ጥቃቱን ተከትሎ ፖሊሲያቸውን እንደማይለውጡ ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና አመሰግናለን። ሰላም